አርእስተ ዜና። የሕዝብ ተወካዮች ምክር ቤት ለ2010 የበጀት አመት በሚኒስትሮች ምክር ቤት በቀረበው 320.8 ቢሊዮን ብር ረቂቅ በጀት ላይ ተወያየ። ጤና ይስጥልን። ከኤቢሲ የሰዓቱን ዜና ይዘን ቀርበናል። ተመስገን በየነ ነኝ። በሀገሪቱ እየተገበረ ያለው የፊዚካል ፖሊሲ ፈጣን ዘላቂና ሁሉን አቀፍ እድገት ለመገንባት ማስቻሉን የገንዘብና ኢኮኖሚ ትብብር ሚኒስትሩ ዶክተር አብርሃም ተከስተ ተናገሩ። ሚኒስትሩ የ2010 ረቂቅ በጀትን ለተወካዮች ምክር ቤት አቅርበዋል። በረቂቅ በጀቱም የ53.9 ቢሊዮን ብር ጉድለት ነው የታየው። አበበባዩ ማብራሪያውን ተከታትሎታል። የህዝብ ተወካዮች ምክር ቤት በ ሰላሳ ስምንተኛ መደበኛ ስብሰባው የገንዘብና የኢኮኖሚ ትብብር ሚኒስትሩ ዶክተር አብርሃም ተከስታ ያቀረቡትን የ2010 ረቂቅ በጀት አዳምጧል። ካለፈው ዓመት የ28 ቢሊዮን ብር ብልጫ በማሳየት ከቀጣዩ ሐምሌ ወር መጀመሪያ ጀምሮ ተግባር ላይ የሚውለው የ328 ቢሊዮን ብር ረቂቅ በጀትም ቀርቧል። የበጀት ማብራሪያውን ያቀረቡት ዶክተር አብርሃም ከ6 ዓመታት በፊት 77 ቢሊዮን ብር ብቻ የነበረው የአገሪቱ በጀት አሁን ከአራት እጥፍ በላይ ማደጉንና ይህ ደግሞ የተመዘገበው ፈጣን ምጣኔ ሀብታዊ እድገት ማሳ ቡቃያ መሆኑን ጠቁመዋል። ባለፉት አመታት የተመዘገበው እድገት የዜጎች የነፍስ ወከፍ ገቢ እንዲጨምር ከማድረጉም በላይ በከፋይ ድህነት ኑሮ ውስጥ የሚገኘውን የህብረተሰብ ክፍል ለመቀነስ ያስቻለ በመሆኑ እድገቱ ሁሉን አቀፍ ነው ለማለት ይቻላል። በመሆኑም የዜጎች የነፍስ ወከፍ ገቢ በ2003 ከነበረበት 396 የአሜሪካን ዶላር በ2008 ወደ 794 የአሜሪካን ዶላር በማደግ በስድስት ዓመታት ብቻ በእጥፍ ጨምሯል። የቁጠባ አቅሙም 22 ነጥብ 4 በመቶ መድረሱንና የኢንቨስትመንት ምጣኔው ማደጉንም ለምክር ቤቱ ገልጿል። ባለፉት አመታት የተመደበው በጀት በደህንነት ቅነሳ መስኮች ላይ ማተኮሩና የመንግስት የልማት ፖሊሲ ግብና አላማን አገናዝቦ መዘጋጀቱ ለለውጡ ምክንያት ነው ብለዋል። በዚህም የፊስካል ፖሊሲው ለማክሮ ኢኮኖሚው ጤና ማድገት ወሳኝ ሚና መጫወቱንም ጠቁሟል። የምንከተለው የፊስካል ፖሊሲ ፈጣን ዘላቂና ሁሉን አቀፍ የሆነ ኢኮኖሚ እድገትን መገንባትና ይህንንም እውን ለማድረግ የሚያስችል የተረጋጋ ማክሮ ኢኮኖሚ መፍጠር አብይ ዓላማ ያለው ሲሆን እነዚህም የሚተገበሩት በመንግስት የታክስ የወጪና የወጪ አሸፋፈን አማካኝነት ነው። እነዚህ የፖሊሲ አቅጣጫዎች በመከተል የፊስካል ፖሊሲው ውጤታማ እንዲሆን ለማድረግ ጥረት ተደርጓል። ይሁን እንጂ በ28 በጀት ዓመት 176 ቢሊዮን ብር ብቻ ከታክስ ገቢ መሰብሰቡ ይህ ደግሞ የእቅዱ ዘጠና በመቶ መሆኑ በውጭ ንግድም 2.9 ቢሊዮን ዶላር ብቻ መገኘቱና ይህም ከቀደመው ዓመት የ5 በመቶ ቅናሽ ማሳየቱ ከተቋማት የፋይናንስ አስተዳደር ክፍተቶች ጋር ተዳምሮ በበጀቱ ላይ ተጽዕኖ ማሳደራቸውን አብራርተዋል። እነዚህን ችግሮች በፍጥነት መፍታት እንደሚያስፈልግ የጠቆሙት ዶክተር አብርሃም የቀጣዩ ዓመት በጀት ሲዘጋጅም አጠቃላይ የኢኮኖሚ ሁኔታዎችን ታሳቢ በማድረግ መሆኑን ገልጿል። 2010 በቅርብ እንደተቀመጠው በ11.1 በመቶ እንደሚያድግ፣ አማካይ የዋጋ እድገቱ ከ8 በመቶ እንደማይበልጥ፣ የአጠቃላይ የሀገር ውስጥ ምርት በጊዜው የገበያ ዋጋ በ2010 የ19.1 በመቶ እድገት እንደሚኖረው፣ በ2010 በጀት ዓመት የገቢ እቃዎች ዋጋ የ12.5 በመቶ እድገት እንደሚኖረው፣ ከነዚህ ታሳቢዎች በተጨማሪም የዓለም የኢኮኖሚ ሁኔታና ለሀገራችን ኢኮኖሚ ያለውን አንደምታ ግምት ውስጥ ለማስገባት ተሞክሯል። በ2010 በጀት ዓመት የፌዴራል መንግስት ከሀገር ውስጥ የገቢ ምንጮች እንዲሁም ከውጭ እርዳታና ብድር 266.9 ቢሊዮን ብር ገቢ ለመሰብሰብ መታቀዱም ተመልክቷል። ይህ ደግሞ በረቂቁ ከቀረበው የ320.8 ቢሊዮን ብር በጀት ጋር ሲነጻጸር ጉድለት አሳይቷል። በታቀደው የፌዴራል ገቢና ተደግፎ በቀረበው የወጪ በጀት መካከል የብር 53.9 ቢሊዮን የበጀት ጉድለት ይታያል። ይህንንም የበጀት ጉድለት ከሀገር ውስጥ በሚገኝ ብድር ለመሸፈን የታቀደ ነው። የሀገር ውስጥ ብድር መጠኑ ከአጠቃላይ የሀገር ውስጥ ምርት አንጻር 2.5 በመቶ በመሆኑ የማክሮ ኢኮኖሚውን ለማረጋጋት ተግባራዊ ከሚደረገው የገንዘብ ፖሊሲ ጋር የተጣጣመ ሲሆን በዋጋ ንረት ላይ ተጽዕኖ እንደማያሳድር ግምት ውስጥ ገብተዋል። በተያዘ ዜና የህዝብ ተወካዮች ምክር ቤት አባላት በቀረበው ሁለት ሺህ አስር ረቂቅ በጀት ላይ ያደረጉትን ውይይት የተመለከተውን ዝርዝር ያዘጋጀው ደግሞ ሙባረክ መሐመድ ነው። የገንዘብና ኢኮኖሚ ትብብር ሚኒስትሩ ዶክተር አብርሃም ተከስተህ ከ2009 በጀት ዓመት በ9.6 በመቶ የጨመረውን የ2010 ረቂቅ የፌዴራል መንግስት በጀት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ረቂቅ በጀቱ ሲዘጋጅ ኢኮኖሚው በ11.2 11 በመቶ እንደሚያድግ አማካይ የዋጋ እድገትም 8 በመቶ እንደሚሆንና አጠቃላይ የአገር ውስጥ ምርት በ19.1 በመቶ እንደሚያድግና ሌሎች ኢኮኖሚያዊ እንቅስቃሴዎች ታሳቢ ተደርጎ እንደሆነ ተናግረዋል። በዚህ መሰረትም የ2010 ረቂቅ የፌዴራል መንግስት በጀት 320.8 ቢሊዮን ብር እንደሆነና ከዚህም 117.3 ቢሊዮን ብሩ ለክልል መንግስታት ድጋፍ በጀት፣ 114.7 ቢሊዮን ብሩ ለካፒታል በጀት፣ 81.8 ቢሊዮን ብሩ ለመደበኛ በጀት እና 7 ቢሊዮን ብሩ ለዘላቂ ልማት ግቦች ማስፈጸሚያ የሚውሉ እንደሆነም ዶክተር አብርሃም አስታውቋል። በቀረበ 2010 ረቂቅ የፌዴራል መንግስት በጀት ላይም የምክር ቤቱ አባላት ተወያይተዋል። ከመደበኛና ካፒታል ስናነጻጽረው ካፒታሉ በ2.2 በመቶ የመቀነስ አዝማሚያ ነው ያለው። ይሄ ደግሞ ከምናስበውና ከምናልመው አንጻር ድህነት ተኮርን ይህ ችግር ይፈታሉ ብለን ለምናስባቸው የካፒታል በጀት መቀነስ ምንድን ነው መነሻው? የካፒታል ኢንቨስትመንት ቅድሚያ መስጠት ቢኖርብንም የካፒታል ወጪዎችም ላይ አማራጮች ለማየት ሞክረናል። ዋናዎቹ ዘርፎች ሁለቱ ትልቆቹ ዘርፎች መንገድ መንገድና የከፍተኛ ትምህርት ናቸው። እነዚህ ሁለት ዘርፎች ላይ ከመንግስት ግብዣ ቤት የሚመደበው የካፒታል በጀት እንደዚሁ በ2009 ልክ ለመጠበቅ ጥረት አድርገን ነው ረቂቅ በጀቱን ያቀረብ ነው። የገበያ ሰባሰብ ችግር ካለ ይሄ አሁን የባጀት ጉድለት ለመሸፈን አስቸጋሪ አይፈጥርብንም ወይ? ለ2010 ያስቀመጥ ነው። የታክስ ገቢ ግብ በጣም በጣም ከፍተኛ የተለየ ጥረት የሚጠይቅ የታክስ ግብ ነው ያስቀመጥ ነው። ኢኮኖሚ የማመንጨት አቅም አለው ታክስ የመሰብሰብ አቅማችን ነው የሚወስነው። ወጭ ንግድ አፈጻጸማችን ከባለፈው አመትም ጋር ሲነጻጸር ወደ 5% ቅናሽ እንዳሳየ ነው የተመለከተው እና ይህን በዘላቂነት መፍታት የሚያስችሉ አቅጣጫዎች ምን ምን ናቸው የሚለው ጉዳይ ላይ የተወሰነ ማብራሪያ ቢሰጥበት። ኤክስፖርት የምናደርጋቸው የግብርና ምርቶች የማዕድን እና አሁን ደግሞ የአምራች ኢንዱስትሪ ውጤቶች ናቸው። የነዚህ ዘርፎች ምርቶች በከፍተኛ መጠን እንዲጨምር ማድረግ ነው መሰረታዊ መፍትሄ። ከዚህ ከዘላቂ የልማት ግቦች አንጻር የተያዘው በጀት ያነሰ በመሆኑ መታየት ያለበት ይመስላኛል። ዘላቂ ልማት ግቦች ከተስተካከለው በጀት ተቀራራቢ አድርገን ለመመደብ ችለናል። አሁንም ያው ገቢያችንን መሰረት አድርገን ማለት ነው የተመደበው የዘላቂ ልማት ግቦች ድጋፍ በጀትም ቀደም ሲል እንደነበረው ሳይሆን ለአግሮ ኢንዱስትሪ ፓርኮች ልማት፣ ለማኒፋክቸሪንግ ልማት፣ ለስራ እድል ፈጠራ ፕሮግራሞች ጥቅም ላይ እንዲውል ነው ረቂቅ በጀቱ ተዘጋጅቶ የቀረበው። የህዝብ ተወካዮች ምክር ቤት ረቂቅ በጀቱን ለዝርዝር እይታ ለፋይናንስ እና በጀት ጉዳዮች ቋሚ ኮሚቴ መርቷል። ኢትዮጵያ ለአረንጓዴ ኢኮኖሚ ልማት ትኩረት ሰጥታ እየሰራች መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። እስራኤል ዳግም እንድትመሰረት አስተዋጽኦ ባደረጉ እስራኤላውያን መታሰቢያ መካነ መቃብር ላይ የመታሰቢያ ጉንጉን ያኖሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሄርዝር ተራራ ላይ በመገኘትም የመታሰቢያ ችግኝ ተክለዋል። ጌታቸው ጫኔ ከስፍራው ሪፖርት አለው። በእስራኤል ዳግም እንድትመሰረት ሀሳብ ያመነጩና የታገሉ ሰዎች በእስራኤላውያን ዘንድ በክብር ይታወሳሉ። የፌድሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ለሀገራቸው ከፍተኛ አስተዋጽኦ ያበረከቱ ሰዎችን ለማስታወስ የአበባ ጉንጉን አስቀምጠዋል። ጠቅላይ ሚኒስትሩም በመካነ መቃብሩ አካባቢ በሚገኘው ሄርዝል ተራራ ላይ በመገኘት የጥንካሬ ተምሳሌት የሆነውን የወይራ ዛፍ ችግኝ ተክለዋል። እስራኤላውያን በአነስተኛ የውሃ ሀብት ምድረ በዳነትን መቀየር የቻሉት ከአረንጓዴ ልማት ጋር ያላቸው ትስስር ከፍተኛ በመሆኑ እንደሆነ አይደል ሚቸልሰን የተባሉ ይገልጻሉ። ዛፍ በመትከል እስራኤልን አረንጓዴ አድርገናል። ይህም የእስራኤላውያን ባህል ነው። ከዚህ ባለፈ ከተተከሉት እጽዋት በጊዜ ሂደት የፍራፍሬ ተጠቃሚ የሆንን ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ አካባቢ አየርን የማይበክል የአረንጓዴ ልማት ኢኮኖሚን የምትከተል ሀገር መሆኗን ጠቅሰው ለሰው ልጆች ምቹ የመኖሪያ አካባቢ መፍጠር ያስፈልጋል ብለዋል። ኢትዮጵያ የአረንጓዴ ኢኮኖሚ ልማትን በመተግበር ላይ ትገኛለች። ዛፍ መትከልም የኢትዮጵያውያን ባህል እየሆነ ነው። በዚህ ረገድም የተሻለ ልምድ ካላት እስራኤል ተሞክሮ እንወስዳለን። ዛፍን በመትከል የረጅም ዘመን ልምድ ካላቸው እስራኤላውያን ተሞክሮ በመውሰድ የተራቆቱ አካባቢዎችን መልሶ ማልማትና የአየር ንብረት ለውጥን መቋቋም እንደሚገባም ተጠቅሷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ጌታቸው ጫኔ እስራኤል። በኦሮሚያና በቤኒሻንጉል ጉሙዝ ክልሎች አጎራባች አካባቢዎች ከአስተዳደራዊ ወሰን ጋር ተያይዞ የሚስተዋሉ አለመግባባቶችን ለመፍታት የሁለቱ ክልሎች አዋሳኝ አካባቢዎች አስተዳደራዊ ወሰንን ለማካለል የፊርማ ስነ ስርዓት አካሄዱ። ለቤኒሻንጉል ጉሙዝ ክልል መገናኛ ብዙኃን ዘገባ ሙሉ ጌታ ተስፋይ። የኦሮሚያና የቤኒሻንጉል ጉሙዝ ክልል ህዝቦች በባህል በቋንቋና በፖለቲካው ዘርፍ ትስስር ያላቸው ህዝቦች ናቸው። ለዘመናት በአንድነትና በአብሮነት የኖሩት እነዚህ ህዝቦች በአስተዳደራዊ ወሰን አለመካለል ምክንያት የመልካም አስተዳደር ችግሮች ሲከሰቱ እንደሚስተዋል ነው የሚገለጸው። ይህን ችግር በሰለጠነ አግባብና በዘላቂነት ለመፍታት ታዲያ ሁለቱም መንግስታት በአስተዳደራዊ ወሰን ማካለል ስምምነት ላይ ደርሰዋል። የክልላችን መንግስት በአስተዳደር ወሰን አለመካለል ምክንያት ሊከሰቱ የሚችሉ ግጭቶች በመፍታትና የህዝባችን የመልካም አስተዳደር ችግር ለመቅረፍ ፍትሐዊ የልማት ተጠቃሚ ለማረጋገጥ ይቻል ዘንድ ከኦሮሚያ ብሔራዊ ክልል መንግስት ጋራ ወጥ የሆነ የጋራ እቅድ በማቀድ ወደ ስራ ለመግባት የተቻለ ሲሆን በዚሁ መሰረት ከሁለቱም ክልሎች የተወጣጡ የአስተዳደር ወሰን አካላይ ኮሚቴዎች የወሰን ማካለል ተግባር በተሰጣቸው አደራና ኃላፊነት ልክ ሰርተው አጠናቋል። ከዚህ በፊት በሁለት ህዝቦች አዋሳኝ አካባቢዎች አጋጥመው የነበሩትን አለመግባባቶች እንዳይደገሙና ችግሮች ሲያጋጥሙም በመወያየት እንጂ በጉልበት ሊፈቱ አይገባምም ተብለዋል የሁለቱ ክልል መንግስታት እነኚህን ሁለቱን ህዝቦች ለማቀራረብ ግንኙነታቸው፣ ትስስራቸው የበለጠ እንዲሆን አብሮነታቸው የበለጠ እንዲሆን ማናቸውም አለመግባባቶች ሁሉ በጉልበት ሳይሆን በሰለጠነ መንገድ እንዲፈቱ በንግግር፣ በውይይት ምክንያታዊ ሆነው በመነጋገር እንዲፈቱ የሁለቱ ክልል መንግስታት አመራሮች በርካታ ስራዎችን ስንሰራ ቆይተን የዚህ ስራ ውጤት የሚሆነው በዛሬው ዕለት በተለይም ድንበር ላይ አንዳችም ችግር ከአሁን በኋላ እንዳይፈጠር የመጨረሻው ውጤቱን ለፊርማ ይዘን ቀርበናል። ይሄ እጅግ በጣም ትልቅ እመርታና ትልቅ ውጤት ነው ብለን ነው የምናየው። ከኢቢሲ የሰዓቱ ዜና እንደቀጠለ ነው። በአዋሽ ተፋሰስ አካባቢዎች የሚከሰተውን ጎርፍ በዘላቂነት ለመከላከል የሚያስችሉ ስራዎች ላይ ትኩረት ሰጥቶ እየሰራ መሆኑን የአዋሽ ተፋሰስ ባለስልጣን አስታወቀም። የአዋሽ ተፋሰስን የተቀናጀ የጎርፍ አስተዳደርና ቅድመ ማስጠንቀቂያ ዙሪያ ከባለድርሻ አካላት ጋር ውይይት ተካሂደዋል። የተከታተለችው ፋሲካ እያሌው መነሻውን በኦሮሚያ ክልል ምዕራብ ሸዋ ዞን አድርጎ መድረሻው አቤ ሐይቅ የሆነው የአዋሽ ወንዝ 1250 ኪሎ ሜትር ርዝመት አለው። አመታዊ የውሃ ፍሰት መጠኑም 4.9 ቢሊዮን ሜትር ኪውብ ነው። 200 ሺ ሄክታር መሬት በተፋሰሱ የሚለማ ሲሆን ከ73 ሺ በላይ የመስኖ ተጠቃሚዎች መኖራቸውን የአዋሽ ተፋሰስ ባለስልጣን መረጃ ያሳያል። ሆኖም ዝቅተኛ የመሬት አቀማመጥ ያላቸው ቦታዎችን ጨምሮ የመካከለኛውና የታችኛው አዋሽ አካባቢዎች በደራሽ ጎርፍና ወንዝን ተከትሎ በሚመጣ ጎርፍ በተደ በተደጋጋሚ ይጠቃሉ። ከፍ ያለ ዝናብ ሲዘንብ ከላይ ከቆቃ ጀምሮ ቆቃ ከግድብ ጀምሮ የሚመጣው ውሃ ሲደመር ከዛ በታች በሚዘንቡ ገባሮች አሉ እነሱ ሞልተው አንድ ላይ ሲመጡ እንደገና እዛ አካባቢ ላይ ደግሞ ዝናብ ከጨመረበት የውሃው ከወንዙ የመሸከም አቅም በላይ ይሆናል። ያ ቀጥታ ከወንዙ ይወጣና የመከላከያ ዳይኮች ምናምኖች አሉ በግራና ቀኝ እነሱንም የመጣስ አቅም ይኖረዋል ማለት ነው። በዚህም የአዋሽ ተፋሰስ የቅድመ ጎርፍ መከላከልና መቆጣጠር እንዲሁም የቅድመ ማስጠንቀቂያ ስራዎች ላይ ከባለድርሻ አካላት ጋር ውይይት ተካሂዷል። ስጋት ያለባቸውን ቦታዎች እንኳን ብንቀርፍ አዋሽን ካናቱ እስከ ጭራው በአንድ አመት ስሩ የሚል ነገር የለም፣ ሊኖርም አይችልም፣ አይቻልምም። ነገር ግን ዊክ ፖይንቶቹን ብቻ ማጠናከር ከቻን እኛ ከውሃ ስጋት ሁሌ እንድናለን። እኛ ምንድን ነው እየሰራ ነው ያለው፣ ምንድን ነው መስራት የሚጠበቅብን የሚለውን ነገር ለማወቅ የቅርብ ክትትልና ድጋፍ ወይም አሊያም ደግሞ ተናቦ የመስራት ነገር መቀጠል ስላለበት ነው። ባለስልጣን መስሪያ ቤቱ የጎርፍ ተጠቂ አካባቢዎችን በመለየት የሚከሰተውን ችግር ለመፍታት አቅዶ እየሰራ መሆኑንም ገልጿል። በጊዜያዊ መፍትሄ ብለን እየወሰድናቸው በበርካታ በጀት እየፈሰባቸው የሚሰሩ ስራዎች አሉ። የወንዝ አመራር ስራዎች ነው አንዱ። የወንዙን አቅም የመሸከም አቅም ከፍ ማድረግ ነው። ሁለተኛው ከወንዙ ወጥቶ ወደ እርሻ ወይም ወደ አካባቢው መሬት ላይ እንዳይፈስ ከወንዙ በተወሰነ ሜትር እስከ መቶ እስከ መቶ ሀምሳ ከወንዙ በመራቅ የሚሰሩ የአፈር ግድቦች አሉ፣ ዳይ ከምንላቸው ማለት ነው። ስለዚህ ከወንዙ ቢወጣም እነሱ ተከላክለው ያው ተመልሶ ወደ ወንዙ እንዲገባ ያደርጉታል ማለት ነው። በዘላቂነት ግን ግድቦች ፕላስ ጎርፍን ለሌላ ጥቅም በመዋል ከጎርፍ ጋር ከመታገል ይልቅ ወደ ጥቅም የማዞር ነገር በስትራቴጂክ ሪቨር ቤዝን ፕላን ውስጥ አስቀምጠን የረጅም ጊዜ እቅድ እየሰራን ነው። ከነዚህም ውስጥ የሁለት የግድቦች ጥናት ተጠናቋል። በተፋሰሱ የስነ ውሃ ጣቢያዎችና ግድቦች የሚገኙትን መረጃዎች ከብሔራዊ ሜትሮሎጂ ኤጀንሲ ጋር በማቀናጀት ለየአካባቢው መረጃ በማድረስ የጎርፍ አደጋን ለመከላከል የሚሰሩ የቅድመ ማስጠንቀቂያ ስራዎችን በተጠናከረው ሁኔታ ለመቀጠል እየተሰራ መሆኑም ተገልጿል። የኢትዮጵያ አየር መንገድ የሳውዲ አረቢያ መንግስት ባወጣው የምህረት አዋጅ ምክንያት ወደ ሀገራቸው ለሚመለሱ የመኖሪያ ፍቃድ ላቸው ኢትዮጵያውያን በትኬት ዋጋ ላይ የ50 በመቶ ቅናሽ አደረገ። የውጭ ጉዳይ ሚኒስቴር ለኢቢሲ እንደገለጸው የኢትዮጵያ አየር መንገድ በሳዑዲ የምረት አዋጅ ወደ ሀገራቸው ለሚመለሱ ዜጎች በአየር ትኬት ላይ በግማሽ የዋጋ ቅናሽን ያደርገው። በዚሁም መሰረት አየር መንገዱ ከዚህ ቀደም ከሳዑዲ አዲስ አበባ ድረስ ያስከፍል የነበረው 1800 የሳዑዲ ሪያል ወደ ዘጠኝ መቶ ሪያል ዝቅ አድርጓል ነው ያለው የውጭ ጉዳይ ሚኒስቴር። ከዚህ በተጨማሪ አየር መንገዱ ወደ ሳዑዲ የሚያደርገውን 22 ሳምንታዊ በራ ከጥፍ በላይ በማሳደግ ወደ 52 አድርሶታል። አየር መንገዱ በሪያድና ጅዳ ብቻ የነበሩትን የትኬት ሽያጭ ቢሮዎች ኢትዮጵያውያን በብዛት ወደሚገኙባቸው እንደ ዲዛይን ያሉ ከተሞች በማስፋፋት ላይም ነው። መጋቢት 21 ቀን 2009 ዓ ም የተጀመረው የሳውዲ የምህረት አዋጅ ሰኔ 22 ቀን 2009 ዓ ም የሚጠናቀቅ በመሆኑ ኢትዮጵያውያኑ የተጠቀሰው ጊዜ ሳይገባደድ እንዲመለሱ የውጭ ጉዳይ ሚኒስቴር ጥሪውን አቅርቧል። ሳውዲ አረቢያ ህጋዊ ስራ ፍቃድ ሳይኖራቸው በአገሪቱ የሚገኙ የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የዘጠና ቀናት የምህረት አዋጅ ማወጇ የሚታወቅ ነው።